ማነው እንደኔ በዛሬው ቪዲዮ በሳቅ ፍርስ ያለው ሩት አያስጠንቅቀሽ ሄደሽ ሩት ባልሽ ውድቅ ሲል ሮጠሽ መጣሽ እጅሽን ባንዴ ገብት ታደርጊዋለሽ ምን ነበረብት ትንሽ ብትጠብቂ ካሜራ ዞር እስክል ድረስ መተጠበቀ እንደ ባሌ ለምን ደበደብብኛል፣ ባሌ ለምን የሆነ ነገር ይሆንብኛል ብለሽ ወዳም ደረሽ እንደምትፋቀሩና እንደምትዋደዱ ኮናቃለን እናቃለን። ለበረገራችን ላይ የዛሬው ደስ ይመስላኝ ማለት ነው። ለዳሳዳቢዎች ሳይሆን አይቀርብን የለሁበትም እኔ የለሁበትም። ሰላም ሰላም፣ ቤተሰብ እንዴት ዋላችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ለማንኛውም ላይክ እያደረጋችሁ አመዳሙላ ላይክ እያደረጋችሁ እንዴ እናንተ እናንተ መራገም ልጀምር መሰለኝ። እንዴ የምር መራገም ልጀምር መሰለኝ። እና ለማንኛውም ሩታዬ ጋርድ ይዛ ሄዳ ነበረ። ጋርዶ እንግዲህ አልወጣምም እያለም ነበር ቀዝጥሎ። ደግሞ ሩታ በቃ ምን ላደረሽ ነው አላት። እኔ ምን አውቄ አለችው። ከዛ አላቸው እቃ ልታመጣ ወጥ ገባች። ወደ መኝታ ስትገባ አስጠንቅቃ ገባች። እንግዲህ ተመልከቱልኝ፣ አስጠንቅቃ ገባችና ካሜራ ዞር ተደረገ። አብርሃምና ልጁ ተያያዙ። ከዚ አብርሃም ውድቅ ስል ሩታየ ወዳው ምጅዋ ግብታ ያደረገችው ላችኋለሁ። በቃ የእውነት ባልዋ የእውነ ነገር የሆነባት መመስል ባለዋ የሆነ ነገር ወይ በላቸው። እናንተ በቃ እኮ የእውነት ብትታመሙ የሆነ ነገር ብትሆኑ ራሱ በቃ ተመልካች አያዝንላችሁም። የምሬ ነው ምላችሁ ና እንደዚህ ይህ ነገር ድራማ ምናምን ነገር በቃ ተው፣ የምር በቃ ሪሊ ሆኖ ሲመጣ ተመልካች ዝም ስለሚላችሁ እውነት ስለማይመስለኝ ስለማይመስለን ቢቀርባችሁ ባይነኝ እኔ እንደራሴ ማለት ነው። እና አብርሃም እውነት ማሞህ ነው ወይስ ምንድን ይሄን ማለት ነው? ግን እኮ አብርሃም አንዳንድ ሰዎች አብርሃም ታመመ ሆስፒታል ገባ፣ ሆስፒታል ገብቶ ተኛ እንደዚህ ያለ አንዴት ቱበራለች። እናንተ ሩታን ራሱ በጣም የምትሰድባትና እኔ ለመጣት ትፈልግ የነበረ ግን አፈምሳታለሁ ብዬ ዝም አልኩኝ። እኔ መቼ ፈመስኩና ነው ሌላኛው ሰው እንዲፈመስ ማደርገውና በጣም ተሰድባታለች። አብርሃምን ሆስፒታል ገባ ትላለች፣ አብርሃምን ተደበደበ፣ አብርሃምን ተቀን እማት ትለው ጉድ የለም የማትለው እና ለእነሱ ነው እንዴ መንገድ የከፈትከላቸው አንተ ልጅ? አሁን ሆስፒታል ገብቶተኛ ሆስፒታል ገብቶተኛ ሲሉ ሆስፒታል ገብታተኛ አላቸው። እና ጋይስ ለማንኛውም በቅርቡ ይታረቃሉ። እንዴ ምን ታረቁ አልተጣሉም። ግን በቃ በቅርቡ ያልቃል ይመስለኛል፣ እኔ ሁኔታው ሳየው ነጻነትም እንትን እያለችበት ስለሆነ፣ አብርሃም ወደ ራስህ ተመለስ። ያው በግዴታ እመኝ አላችሁኝ። ዛሬ ራሱ የነጻነት ልጅ የአብርሃም ነው እመኝ እንዴ። እኔ ሞታት አለው ቀበሩኝ አላምንም ቀበሩኝ አልኳችሁ እኮ እኔ አላምንም። እኔ ምን አመጣብኝ? እኔ ሰርግ አላየሁ፣ ሽምግልና አላየሁ፣ ሰማንያ አስርና የሚባል ነገር አላየሁ። እሺ ምንድነው ምንድነው እናታ ቪዲዮ ሲሰሩ አላየሁም እነ ሩታ ናብራ ቪዲዮ ሲሰሩ አይቻለሁ ሰማንያ እንዳሰሩ በግልጽ እኛ ሰምተናል የዛን ቡታጀራ ሄደው የዛኑ ቀን ነው የሰማነው ወደ ሚዲያ ያላወጡት እነሱ የዛ ቀን ሲቀጥል ደግሞ ኑና ሽማግሌ ተልኮዋል ዱባይ መጡ ቀለበት ሁሉም ነገር አይተናል ሩታ ካለች ያምርባታል ሩታ ከተናገረች አዎ እንዲያ አብረው ኖረዋል ቀለበት ተደርጓል ሽምግልና ተደርጓል ሰርግ ተደርጓል እንላለን እናዳዳችኝዱ ምን ያደርጋሉ ምን አያችሁና ነው አሁን እመን የምትሉኛ አላ አላምንም እኔ ቅበሩኝ ብያችኋለሁ። አላምንም የአብርሃም ልጅ አለሁ ብዬ አላምንም። ሌላ ደግሞ ሄጄ መጠየቅም እንትን አይልም፣ ግን ያሳፍራል። የምሬ ነው ላቸው። እንዴት ነው እናንተ አፉ ሞልዳቸ ከሌለ ልጅ አለው ብላቸው የምጠይቁ? እኔማ አልጠይቅም። እኔማ አልጠይቅም። አልጠይቅ ለቤተሰብ ነው አልጠይቅም። የእሱ ቤተሰብ እኔ ልጅ አለው ወይ ብዬ አልጠይቅም። ለምን አፈራለሁን? ለምን እሸማቀቃለሁ? እና አብርሃምና ሩታ እንግዲህ በቅርቦ ይጨርሳሉና ይታረቃሉ። ይታረቃሉ በሚለውን ውሰደው እና ሩታዬ የልጅሽ አባት ጠበቃ አድርገሽ ያጅ ናት በሌላ የወለዱትም እየመጡ እንግዲህ አንቺ ላይ ትኩረት እያደረጉብሽ ነው። አንቺ ባልሽ ስንት ሰው ነው የሚመኘው? ባልሽ ስንት ሰው ነው የሚመኘው? ምንድነው የያዘው? ሮታ ግል ብታደረግ ል ምን ነበረበት? እኔ እኮ ባሌ ጀግና ነው ስትል ነበረ ከዚህ በፊት የዛሬ ያደርገውና ምን የዛሬ ያደርገውና ዛሬስ ምን ተፈጠረና ዛሬስ ምን ተፈጠረና እቃ ወስዳለሁ ብለሽ በጃ አስገባሽ ብቻ ያስገባሽ። በቃ ብሩክ የሚባለውም እዛ ነው አያቸው፣ አይደለ ጠቅላላ የቡታ ጀራ ዩቱበሮች የነበሩትም አንዳንድ ልጆች እዛ ነው ያሉት ማለት ነው። እነ ቡራ፣ እነ ኪያ፣ እነ ቤኒ አሁንማን ነው። አቤላ ነፃነት አሁን ነፃነት ሸገር ልትኖር ነው ተባለ። ጋይ ሰው ነው የምላችሁ፣ ውሸት እንዳይመስላችሁና፣ አሁን አትመለሱ እዛ ተከራይታ ነው የምትኖሩ ታያላችሁ። እኔ ምን አለች በሉ እኔ ውሸታም ነኝ። እና እዛ ነው የምትኖረው ላችኋለሁ። ወንድሜ ጋ እኖራለሁ ብላ ከባል ዋጋ ትኖራለች። ከዛ በኋላ በቃ አብርሃም አብርሃም ልጁ ግን እኮ ያሳፍራል። የምሬ ነው የምላችሁና፣ አንዳንድ ልጆች ደግሞ ሂጂበት ትለዋታላችሁ። የምሬ ነው የምላችሁ ክብር ተሽጦ እኮ አይከሄድበትም እንዴ? ክብር አታቁም እንዴ? የቤተሰብ ክብር አታቁም እንዴ? ለማንኛው ምን አያገባኝም። ስልሶም ምን አገባኝ እኔ በክብራቸው የማይደራደሩ ዩቱበሮች ያየውን ፍቅር በክብሮ አትደራደርም፣ በጭራሽ አትደራደርም ማለት ነው። እና የአብርሃም ዕድሜ ወደ ጀርባ ነው ወይም ሚጎተተው ያላችን ልጆች ያላቸው እድሜያቸው እኮ ተለልቅ ነው። ለምን እንደ ድብቋል እናንተ እናንተ ነገረኛ አሮጊት አታደርጉኝ። እድሜያቸው እኮ ትልልቅ ነው፣ ግን ለምን እንዴ ሀያ ሶስት ሀያ አንድ እንዳና አላቅም እንደ ለምን እንዳና አላቅም። ስለዚህ እኔ አታንቃጉኝ፣ ስለ እድሜ አያገባኝም። እኔም ብትጠይቁኝ ትክክለኛ እድሜን አልነግራችሁም፣ ምክንያቱም አላቀውም። አዎ አላቀውም። እኛ የገጠር ሰዎች እድሜያችን ስንት ነው ብለን ስንጠይቅ እከሌ የነበረ ጊዜ እከሌ ሞተ ጊዜ ነው የምንባለው። እከሌ የሞተ ጊዜ፣ እከሌ ምርጫ የተደረገ ጊዜ ነው የምንባለው። ስለዚህ እኔም አላቅም እና እነሱ እነሱ ማያቁ ይሆናለ እንጂ ማለት ነው ጋይ ስት እድሜ ቆሰዋል ቆሰዋል። እነሱ አሁን በልጅነት ልጅ ወልዳለሁ ምናምን ይላሉ። እና ለማንኛውም ቃቃቃቃ ጨዋታችሁ ትታችሁ ወደ ራሷች ተመለሱ። ነጻነት ደግሞ ልጇ አባቷን ይፋት አደርግልን አለች ብዬ አስባለሁ። ግን እኮ በቃ የአብርሃም ልጅ ናት ብላ እኮ ነው ርዕስ ሰታ የመጣችሁ ውድ ቤተሰብ የምሬን ነው ምላችሁ እና እኔ እኔ አላውቅም እሺ። ለምንድን ነው በግልጽ ባፏ የአብርሃም ነው እኮ አላለችንም? ምንድ ነው አብነ የምንቀበለው? ሲጀምር የሰው ልጅ ሳይገባ ሽማግሌ ሳይላክ ሲጀመር፣ ከተለያዩ ሁለት አመት አልፏቸዋል። በነገራችን ላይ ከተለያዩ ሁለት አመት ስላለፋቸው፣ ከሩታ ጋር ደግሞ ከተገናኙ ሁለት አመት ነው። ሩታ አሁን አረገዘች ሲባል ነው የመጣችው። ግን ጅምር ላይ ያው ስራ ተብዬ ነበረ አለች። ስራ ተብዬ ያለው ያለችው ደግሞ እኛ እናቃለን። እኔ እኔ ለእውነት እቆማለሁ ዛሬም፣ የሆን ነጌ ማለት ነው ስራ ነበረ ለስራ ነበረ የሰጠዋት ያለችው ውሸት ነው የመረ እኔ ከእውነት ጎን ነው የምቆመው። እኔ አያገባኝም። እኔ ከእውነት ጎን ከእሱ ጋር ከአብርሃም ጋር ከተለያዩ በኋላ ሩታና አብርሃም የጀመሩበት መንገድ ስራው የግል ነው። ነጻነት ብሎ ነገር የለም። ሴትን ልጅ መታ አደራ የሰጠቻት ነገር የለም ማለት ነው። ይሄ ቤተሰብ እና ቤተሰብ ብቻና ብቻ ነው እንዲ እምነው። እውነት ተናግሮ በመሸበት ማደር አሉ እና ለማንኛውም ነፃነት አብርሃም የሁለት ልጅን አባት ልታደርጊው ነው እንዴ? አሁን የአራት አመት ልጅ አብርሃም አለው ቢባል ማን አምኖ ይቀበላል? ጋይስ ማን ነው የሚቀበለው አብርሃም ይሄ ንን ስትሰማ ነው እንዴ ውድቅ ያልከው በጆሮህ ሳይነገረህም አይቀርም ምናልባት ይሄ ነገር ይሄ ስለ ነጻነት ልጅ ልጅቷ ያንተናት ብላ ተናገረች ብለው ነው ጆሮህ ላይ የወደቅከው ወይስ እንዴት ነው እና ለማንኛውም ሩት ታዬ ያው ስትሰሩ ስራ መሆኑን የታወቀ ነው ነገር ግን ያው የዛሬ አወዳደቅ ሮጠ ግብት ያለችው ለምን እንደሆነ ታውቃላችሁ የእውነት በቃ የወደቀ መስሏት ሮጥ ብላ እጇን ከደት ታደረገች እንዴ እኔ ባልና ሚስት አንድ ናቸው ስትኸው ጀመር ይዋደዳሉ፣ ይፋቀራሉ። ሲቀጥል ደግሞ ምንም ነገር የለም። እሱም በሚስቱ ምንድነው አይደራደርም፣ ባሏም ባሏ በሚስቱ አይደራደርም፣ ሚስቱም ደግሞ በአብርሃም አትደራደርም። ስላችሁ እምቢ አላችሁ። እኔ ተውኳችሁ። እኔ ምሬ ነው የምላችሁ። ቪዲዮ ነው የምታዩት፣ እናንተ ቪዲዮ ላይ ብቻ አትሸወዱ። እኔ ነግሬያችኋለሁ። እኛ ታጣራላችሁ አይደለ? ወሬ እንደ የወሬ ጥማት ማን ብሎን ወሬ ማጣራት ማለት ነው። እና ለማንኛውም እንደዛ ነው ላችኋለሁ ቤተሰብ። ስለዚህ አሁን ነገ አብርሃም ያው የሆስፒታል ቪዲዮ ነው የሚለቀቅልን ማለት ነው። ምን ችግር አለው? አሁን ንጹህ ቪዲዮ ብትለቁልን አሁን ሆስፒታል አሽጋችሁ ልታመጡብንና ወለላ አብርሃም ውድቅ አለ። ኧረ ታረቁ፣ በቃ ይበቃችኋል። እዴ ይሰለቻል። የብር ሰላም ውድ ሁሉ